የጌታ ሰላም ጸጋ አንድ ነበረ ከሁላችንም ጋር ይሁን። አሁን እንከታተል። ይህን የምናየው እንዴት አይነት የሚጠቅም ለጤናችን የሚጠቅም ነው። እነዚህ ነገሮችን በሙሉ በማንኛውም ስቶር እናገኛለን። እነዚህን ገዝተን እንጠቀም። ይህ የምታዩትን ሁሉ በአንድ ላይ አድርጎ ያው ፈጅቶ መጠቀም ማለት ነው። እንዴት አይነት ሀያል እንደሆነ ልነግራቸው አልችልም። ለጤናችን በጣም ጥሩ ነው። የሚያስፈልጉን እነዚህ ነገር ናቸው። አሁን እየሰራን እንግዲህ እናየዋለን። እንከታተል ያው የሚያስፈልጉን ኦሬንጅ መጨመር አለብን። ሌመን መጨመር አለብን። ቴስቱን ሞር እንዳይጣፍጥ ማለት ነው። ከዛ በአንድ ላይ በመፍጫ ላይ ካደረግን በኋላ አንድ ላይ እየፈጨን ውሃ እንጨምራለን። በጣም ስለሚወፍር ውሃ መጨመር ያስፈልጋል። እያየን አንድ ጊዜ ሳይሆን እየፈጨን እያየን፣ በምንፈልገው መጠን ውሃውን መጨመር ነው ማለት ነው። እንደዛ ያደርገን ያው እንግዲህ እንከታተል። እንደዚህ የውሃ እንደምንፈልግ መጨመር እንችላለን፣ በምንፈልገው መጠን አሁን የምናያቸው እነዚህን አማዞን ውስጥን ኦርደር ያደረጉት ይህንን የምናየውን ካፕ በዚህ አዘጋጅተን ከፈጨን በኋላ እዚህ ላይ አድርገን የምንፈልገውን ቀን ማዘጋጀት ማለት ነው። በነዚህ ውስጥ አድርጎ በምንፈልገው ሰዓት ጠዋት ላይ ብንጠጣው በጣም አሪፍ ነው። ጠዋት ካልቻልን የአፍተርኖን መጠጣት ይቻላል። በዚህ ውስጥ እናደርጋለን ለአንድ ሳምንት ስንፈልግ ለሶስት ቀን ሲፈልግ፣ እንደፈለጋችሁ ማድረግ ይቻላል። እንደዚያ አዘጋጅተን ያው ፍሪጃችን ውስጥ ቁጭ አድርገን መጠቀም ነው። ይኸውና እያንዳንዱን አሁን እንሞላለን። አንድ ጊዜ ማዘጋጀትም ይቻላል ግን ከሳምንት በላይ ባይሆን ይመረጣል። እና ይህንን ይመስላል። በተረፈ በጣም አመሰግናለሁ። በተመሳሳይ ፕሮግራም እስከምንገናኝ